አንድ እድሜያቸው ጠና ያለ ባለ ሀብት ቆንጆ ሚስት የማግባት ግዴታ ውስጥ ገብተዋል። አንድ አባባል አለ፣ ፍቅር ሁሉንም ያሸንፋል። ይህ አባባል ግን በፓልም ቤች የሚሠራ አይመስልም። በፓልም ቤች ፍቅር በስስት ሁሌም ይሸንፋል። ሁሉም ሰዎች አይን ላይ ስስት ይነበባል። የዛሬው የወንጀል ታሪካችን ቅኝት ነው። አብራቸውን ቆዩም። ቢች የተገነባችው በገንዘብ ነው። ተቆፍሮ የማያልቀው የነዳጅ ዘይት ገንዘብ ከአንድ መቶ ዓመት በፊት ይህ ሪዞርት እንዲገነባ አድርጓል። ከመቶ ዓመታት በኋላም እንኳ ፓልመቤች ቁንጅናዋ አልደበዘዘም። አሁንም ድረስ ምርጥ የመዝናኛ ክለቦች፣ አስደናቂ ምግብ ቤቶችን ይዛ ትታያለች። የፓልም ቢች ነዋሪዎች መሰባሰብ አብሮ መብላት መጠጣት ይወዳሉ። እኚህ ባለሀብት ግን ከሰዎች ጋር መቀላቀል አብሮ መሆን ብዙ ያስደስታቸውም። ሰውየው አንድ ከተማ መገንባት የሚችል ገንዘብ ቢኖራቸውም እንኳ ቅንጡ ህይወትን መምራት አይፈልጉም። የሚያሽከረክሩት መኪና፣ የሚመርጧቸው ምግብ ቤቶች የእኔ ቢጤ ያስመስላቸዋል። ለሚለብሱት ልብስ እንኳ ብዙም አይጨንቁም። ሰውየው ፍሬድ ኬለር ይባላሉ። ኬለር እንደዚህ በሀብት ማማ ላይ እንዲወጡ ያደረጋቸው በሪልስቴት ልማት ላይ መሳተፋቸው ነው። ሰውየው አሁንም ሪልስቴት ላይ ከፍተኛ መጠን ያለው ገንዘብ ኢንቨስት አድርገዋል። የድርጅታቸው መጠሪያ በእርሳቸው ስም ይታወቃል፣ ኬለር ትረስት። ሰውየው በጣም ጠንካራ ሰራተኛ ናቸው። የሪልስቴቱ የተጣራ ትርፍ 100 ሚሊዮን ዶላር ደርሷል። የሁሉ ሚሊዮን ዶላር የተጣራ ገቢ በልፋትና በጥረት ብቻ የተገኘ አይደለም። የብዙዎች እምባና ላበት አለበት። ሰውየው ገንዘብን ያመልካል። አንድ ዶላር ከሚወሰድባቸው አንድ አካል ክፍላቸው ቢቆረጥ ይመርጣሉ። አንድ ጊዜ እንዳውም ከዚህ ግባ ለማይባል ገንዘብ የእናታቸውን እናት አያታቸውን ከሰው ፍርድ ቤት አቁሟቸው ነበር በወጣትነት ዘመናቸው በዚህ መር ገንዘብ የሰበሰቡት ኬለር አሁን እርጅና አይኑን አፍጥጦ መጦባቸዋል። እርጅናው መምጣቱ ባልከፋ ነበር፣ እርጅና የመጣው ሊኩሚያ የተባለውን የደም ካንሰር በሽታ አስከትሎ ነበር። ከዚህ ሁሉ የከፋው ደግሞ ሰውየው ብቸኛ ናቸው። ብቸኝነታቸው በጣም ያሳሰባቸው ኬለር የምትንከባከባቸው ፍቅር የምትሰጣቸው ወጣት ቆንጆ ሴት እየፈለጉ ነው። ሽማግሌው ኪለር የሚፈልጓት አይነት ወጣት ቆንጆ ሴት በዘመድ አልያም በጓደኛ በኩል እንደማያገኙ እርግጠኛ በመሆናቸው አንድ የፓልም ቢች ሚሊዮነር ቆንጆ ወጣት ሴት ማግባት ይፈልጋሉ። ይህንን መስፈርት የምታሟሉ አመልካቾች አድራሻችሁና ፎቶችሁን በዚህ አድራሻ ላይ መላክ ትችላላችሁ ሲሉ ጋዜጣ ላይ ማስታወቂያ አወጡም። ሰውየው ለትዳር አዲስ አይደሉም። ከአሁን ቀደም አራት ሚስቶችን አግብተው ፈትዋል። አሁን ደግሞ አምስተኛቸውን ለማግባት እየጣደፉ ነው። ብዙ ወጣት ሴቶች በሀብታሞች መንደር ፓልም ቢች ከሚሊዮነሩ ጋር ለመኖር ከዚህ የተሻለ እድል መቼም ቢሆን አይገኝም በማለት መልካም ድል እንዲገጥማቸው እየጸለዩ ፎቶቸውን፣ አድራሻቸውን ላኩም። ሰውየው ወግ አጥባቂ ብሔርተኛ ጀርመናዊ ናቸው። እንደ ጎርጎሪያኑ የቀን አቆጣጠር 1992 አንድ የጸደይ ወቅት ላይ አንዲት ወጣት ጀርመና የላከችው ደብዳቤና ፎቶ ቀልቧቸውን ገዛው። ወጣቷ 22 ዓመቷ ሲሆን ሮስ ካይል ትባላለች። ሽማግሌው ኪለር ይችን ወጣት በጣም ወደዋታል። ከዚህ ሴት በህይወቱ ለመቆየት በቂ አየር እንደሚያገኘው ተስፋ አድርገዋል። ወጣቷ ሮዝ ካልየም በሽማግሌው የመመረጥ ዕድል ካገኘች ከድህነት ሙሉ በሙሉ የምትወጣበት ዕድል ነው። መጋቢት 26992 ሮዝ ወደ ህልሟ መንደር ደረሰች። በዚህ መንደር ወደዚህ ቤት ስትመጣ ምንም ነገር አልያዘችም፤ የለበሰቻትን እራፊ ጨርቅ ብቻ ይዛ ገባች። ወጣቷ ሴት ከሽማግሌው ጋር በሚኖራት የትዳር ህይወት ሁሉም ነገሯ እንደሚቀየር እርግጠኛ ሆናለች። ሽማግሌው ኬለር ልኪሚያ በተባለ ደም ካንሰር እንደተጠቁና በህይወት ብዙ እንደማይቆዩ ለአዲሷ ለወጣቷ ሚስታቸው ተናዘዋል። ሮዝም ይህ ብዙ አላስጨነቃትም። ከሦስት ከአራት ወራት በኋላ ጥንዶቹ ድል ባለ ሰርግ ተጋቡም። ሁለቱም ልጅ የመውለድ ፍላጎት ነበራቸውና በጥቂት ጊዜ ውስጥ ወንድ ልጅ ከነቃ ከነቃጭሎ አገኙም። ሽማግሌው ፍሬድ ኬለር ዘግይቶም ቢሆን በመሠረተው ቤተሰብ በጣም ደስተኛ ሆነዋል። ወጣቷ የተደራገራቸው በሚሰሩት ቢዝነስ ውስጥ በቀጥታ እንድትሳተፉ አድርገዋታል። ወጣቷ ሮዝ አሮዝ በቤትም በቢሮም ስኬታማ ሆናለች። ሁሉም ነገር በትክክለኛው መስመር እየሄደላት ነው። አባወራው ሽማግሌው ኬለር በሚስታቸው በጣም ደስተኛ በመሆናቸው ማበረታቻ ሽልማት እያሽጎረጎሩላት ነው። አዲስ ቢዝነስ በጀመሩ ቁጥር አስር በመቶ የሚሆነውን የድርሻ መጠን ለሚስታቸው መስጠት ጀምረዋል። ሌላም አለ። ወጣቷ ሮዝ ጀርመን ሀገር የሚገኘውን ታናሽ ወንድሟን እንዲማርና ስራቸውን እንዲያግዛቸው ባለቤቷን በማሳመን እንዲመጣ አድርጋለች። ወልቭስጌት ይባላል። ሽማግሌው ኬለር ወጣቱን የሪል እስቴትስ ማልማት ቢዝነስን በደንብ እያስተማሩት ነው። አንድ ወቅት ላይ ብቸኛ የነበሩት ሰው አሁን አንድ ደስተኛ ቤተሰብ መስርተዋል። ወጣት ቆንጆ ሚስት፣ የአብራካቸው ክፋይ ወንድ ልጅ፣ ጠንካራ ሰራተኛ የሚስታቸው ወንድም ሕይወት አስደሳች ሆኖላቸዋል ሰውየው በሁሉም ላይ እምነታቸውን ጣሉም ነገር ግን ሮዝ ነገሮችን የምታበላሻቸው ይመስላል የሰውየውን እምነት ለማጣት እየተቃረበች ነው አዲስ ቢዝነስ በተጀመረ ቁጥር ሽማግሌው ለሚስታቸው አስር በመቶ ድርሻ ይሰጣሉ ሮዝ ግን ይህ ገንዘብ በቂ አይደለም ከዚህም በላይ ፈልጋለሁ እያለች ሌት ተቀን መጨቃጨቅ ጀምራለች ሽማግሌው የሚስታቸውን ጥያቄ ተቀበሉ ድርሻዋን ከአስር ወደ ሃምሳ ከፍ አደረጉላት ይህ ማለት ጥንዶቹ ሚሰሩት ቢዝነስ እኩል ድርሻ አላቸውም። አሁን ሮዝ ሃምሳ ሚሊዮን ዶላር አላት ማለት ነው። ሮዝ ይህን ዜና እንደተሰማ ሽማግሌው ባሏ ላይ ተጠምጥማ የኔ ፍቅረ ወድሃለሁ ስትል ተደመጠች። ነገር ግን ሮዝ አሁን የሚረካች አትመስልም። ሚሊዮን ዶላሮች በቂ አልሆነላትምና ሌላ ነገር ትፈልጋለች። የፓልሚ ቢች ነዋሪዎች እንደሚያደርጉት በየምሽት ቤቱ እየሄደች ራት መብላት፣ መጠጣት፣ መዝናናት ነገር ግን ሽማግሌው ብር ሞልቶ ተርፏቸው በሕይወታቸው እንደዚህ ዓይነት ቅንጦት አይተው አያውቁም። ሮዝ በጀርመኑ በአንዲት ትንሽ መንደር ነው ተወልደ ያደገችው። አሁን ደግሞ በፓልም ቤች በሀብታሞች መንደር ነዋሪዎች ሁሉ እንደሚያደርገውት በታላላቅ ራት ግብዣዎች መገኘት ትፈልጋለች። ሽማግሌው ግን ይህን ፍላጎቷን አልወደዱትም። ሽማግሌው ሚስታቸው እንደ ድሮ መሆን አለባት። የቤት እመቤት፣ ምግብ የምታበስል። የሽማግሌው ባሏ ቁጥጥር ሰላም የነሳትሮት ከዚህ በኋላ በዚህ ትዳር መቆየት አልፈለገችም። የፍች ማመልከቻዋን ይዛ ፍርድ ቤት ሄደች። ከሰባት ዓመታት የሞቀ ትዳር በኋላ ሽማግሌው ኬለር ወደ ቀደመው የብቸኝነት ህይወት ተመለሱም። በዛ ላይ የደም ካንሰር ህመሙ ስቃይ ብሶባቸዋል። ሮዝ ፍቹ በሰላም ከተጠናቀቀ በትንሹ 50 ሚሊዮን ዶላር እንደምታገኝ አስባ ነበር። ነገር ግን ሽማግሌው ተጠራጣሪ ነበሩና አንድ ወሳኝ ሰነድ ላይ አላስፈርማትም። ስለዚህ እሷ ከዚህ ፍች 05 ሳንቲም አታገኝም። ነገር ግን ሮዝ የቀጠረችው ሳት የላሰ አንድ ጠበቃ የሽማግሌውን ግማሻት የምታገኝበትን መንገድ ቀይሰም ገጠር ተወልዳ ገጠር ያደገችውና ቀለም በቅጡ ያልዘለቃት የስምንተኛ ክፍል ተማሪዋ ሮዝ ለዘመናት ብዙዎችን ያንበረከኩትን ሽማግሌውን ኬለር ድባቅ መታቻቸውም። በእርግጥ ተማሪው ከመምህሩ ይማራል፣ መምህሩንም ይበልጣል። ሰባት ዓመት በትዳር ቆይታ ከሽማግሌው እግር ስር ቁጭ ብላ የተማረችው ሮዝ ሽማግሌው አልበላም አልጠጣም ብለው ያጠራቅሙትን ግዙፍ ተቋም ግማሹን የራሷ አደረገችው። ለዘመናት ያከበቱትን ሀብት ንብረት በአንድ ጊዜ እኩል ማካፈል ከባድ ስለሆነ የቀድሞዎቹ ባልና ሚስት የአሁኑ ባላንጣዎች ሀብቱን በሚከፋፈሉበት ሀሳብ ዙሪያ በተደጋጋሚ እየተገናኙ ይወያያሉ። ሽማግሌው ኬለር የቀድሞ ባለቤቴ ሮዝ የሚያስፈልገኝን ያህል ካልሰጠኸኝ ወደ ድርጅቱ መጥቼ ሁላችሁንም እገር ላለሁ እያለች እየዛት ችቢ ነው ሲሉ ክስ በተደጋጋሚ እያቀረቡ ነው። ሽማግሌው በተደጋጋሚ ለአካባቢው ፖሊስ ለሕይወቴ ሰጋለሁ ሲሉ ሁኔታ ሞልተዋል። ሽማግሌው ኬለር ሕጉን ብቻ ተማምኖ መቀመጥ ያስቀድመኛል በማለት ራሳቸውን ለመከላከል ሽጉጥ ይዘው መንቀሳቀስ ጀመሩም ኬለር ወንዝና ወንድሟ ወልቭ ስጋንግ የንብረት ክፍፍሉን ሂደት ለመቋጨት በተገናኘ ቁጥር ውጥረቱ ከፍ እያለ መጣም። ውጥረቱ ከቁጥጥር ውጭ የሚሆንበት የመጨረሻው ስብሰባ እዚህ ቀን ላይ ይሆናል ብሎ የገመተ ማንም አልነበረም። ስብሰባው የተጠራው በሽማግሌው ኬለር ቢሮ ነበር። በዚህ ወቅት የጥይት ተኩስ፣ ደምና ሞት በቅጽበት ተስተዋለም። የሮስ ታናሽ ወንድም ወልቭስጋንግ ለፖሊስ ደወለም። ወጣቷ ሮዝ ኬለር አንገቷን በተሳ በገባቸው አንድ የጥይት ምክንያት ህይወቱ አልፏል። የተሻለን ህይወት እዙይ ታገኛለህ በሚል ከጀርመን ወደ አሜሪካ ያስመጣችው ትንሽ ወንድሟ ወልብስ ጋንግ ደግሞ በሁለት ጥይት ተመቶ ነብስ ውጭ ነብስ ግቢ ወለል ላይ ወድቆ እያጣጣረ ነው። ፖሊስ ደሙን ተከትሎ ወደ አንድ ክፍል ሲገባ ሽማግሌው ኬለር ከራሳቸው ደም እየፈሰሰ አንድ ጥግ ላይ ተቀምጠው ተመለከታቸው። ወጣቱ ወልብስ ጋንግና ሽማግላው ኬለር በተለያየ አምቡላንስ ወደ ሕክምና ተቋም ተወሰዱ። ሁለቱም በህይወት የተረፉት ሰዎች አንዳቸው አንዳቸውን እየከሰሱ ነው። እርስ በርስ እየተወናዳጀሉ ልትገድል ላይ ነበር እየተባባሉ ነው። እውነቱን ማን ይነግረናል? መሳሪያው ምናልባት እውነታውን ሊናገር ይችላል። ሽጉጡ የሽማግሌው ኬለር ነው። እርሳቸው መሳሪያውን ራሴን ልከላከልበት ነው ያስቆት እያሉ ይገኛሉ። ሽማግሌው ባለቤታቸው ሮዝ ወንድም ወልብስ ጋንግ ለስብሰባ ሲቀመጥ ስልኩን አውጥቶ ጠረጴዛ ላይ ሲያስቀምጥ ሽጉጥ ያወጣ መሰለኝና ራሴን ለመከላከል ተኮስኩበት እያሉ ነው በዚህ ግብግብ መሃል ሮዝ ተገደለች አሉ ሽማግሌውም። መርማሪዎች ግን የሽማግሌውን የእምነት ክህደት ቃል በጣም ተጠራጥረዋል። ማን ይሙትና ነው ስልክና መሳሪያ መለየት የማይችለው? የፎረንሲክ ምርመራውም እንደሚያሳየው ወልብስ ጋንግ በተቀመጠበት ነበር የተኮሰበት። ይህም ወጣቱ ለማጥቃት ዝግጁ እንዳልነበርና ሀገር ሰላም ብሎ መቀመጡን ያሳያል፣ ይላለው መርማሪዎች እንደ መርማሪዎች እምነት ከሆነ ሽማግሌው ፍሬድ ኬለር ቀደም ብሎ ለሕይወት የሰጋለሁ እያለ ለፖሊስ ሁኔታ ይሞላ የነበረው እንደዚህ አይነት ወንጀል ፈጽመው ራሱን ነጻ ለማድረግ ነበር ይላሉ። ሽማግሌው ኬለር በተደጋጋሚ ራሴን ለመከላከል ነው ቢልም በቁጥጥር ስር ውሎ ክስ የተመሰረተበት ፍርድ ቤትም ቀረቡም። ባለቤታቸውን በመግደልና ወንድሟን በማቁሰል ክስ የተመሰረተባቸው ኬለር ይህን ወንጀል ለመፈጸም ሃምሳ ሚሊዮን ዶላር ምክንያት አላቸው። እንደ ሟች ወንድም ወልቭስ ጋንግ የእምነት ክህደት ቃል መስራት ከሆነ ሽማግሌው ኬለር በቢሮው ለስብሰባ ጠራቸው። እህትና ወንድም ሀገር ሰላም ብለው በተቀመጡበት ሽማግሌው የተቀባበሉ ሽጉጣቸውን ወንድሟ ላይ ተኮሱም። የሮዝም ግድያ ድንገተኛ አልነበረም። ግድያው የታቀደ ነበር። ወጣቱ ወልፍጋንግ ሽማግሌው ሊበቀላቸው ተኩሶባቸው እንደነበር ተናዝዟል። ወጣቱ እንደገደላቸው ነበር ያሰበው። ጉዳያቸው በፍርድ ቤት ሲታይ ከቆየ በኋላ መጋቢት 2025 ሽማግሌው ኬለር ወንጀለኛ መሆናቸው ተረጋገጠ። ጉዳዩ ግን ዳኞችን ሳይቀር በሁለት ቡድን ከፋፍሎ አከራክራቸው። ለምን ሲባል 100 ሚሊዮን ዶላር ሀብት ያለው ሰው ሰውን ለመግደል በማቀድ ሕይወቱን እስከ መጨረሻው ያበላሻል ሲሉ ተከራከሩም። ከተወሰነ ጊዜ በኋላ ሽማግሌው በይግባኝ ነጻ ወጡም። ብዙም ሳይቆዩ ቆዩ። ከሁለት ዓመት በኋላ ሃያ ሰባት ላይ ወልብስ ጋንግ ስልኩን ከኪሱ አውጥቶ ጠረጴዛ ላይ ሲያስቀምጥ ሽጉጥ መሰለኝ የሚለውን ጉዳይ ዳግም ተመለከቱት። ወንጀለኛ መሆናቸውንም ዳግም አረጋገጡም። መጨረሻም ሽማግሌው በዕድሜ ልክ ጽኑ እስራት እንዲቀጡ ተወሰነ። በደም ካንሰር ተይዘው ሞታቸውን የሚጠባበቁ ሽማግሌ ለማይጠቅማቸው ገንዘብ ለምን ሰውን መጉዳት ፈለጉም? እኔ ሞቼ እሷ በእኔ ገንዘብ ተንደላቃ ልትኖር አይገባም የሚል ሐሳብ ሳይሆን እንደማይቀር አቃቤ ሕጉ ይናገራል። ሽማግሌው ኬለር እንደ ጥንት ሰዎች ከገንዘባቸው ጋር ቢቀበሩ ደስታውን አይችሉትም ነበር። ለዚህም ይመስላል ለጠበቃቸው እኔ ብሞት እንኳ የሮዝ ቤተሰቦች ገንዘቡን እንዳይወስዱ ወገብህን ይዘ ተከራከር ሲሉ ያዘዙት ሰውየው ሀብት ንብረት እንዳይንቀሳቀስ ብለው ቢከሱም በሞታቸው ማግስት ክሱ ውድቅ በመደረጉ ሽማግሌው ለዘመናት የገነቦት ግዙፍ ድርጅትና ገንዘባቸው አስር ሚሊዮን ዶላር ለሮዝ ቤተሰብ እንዲሰጥ ሲወሰን፣ ቀሪው እናትና አባቱን ላጣው ታዳጊ እንዲሰጥ ተወሰነም። ይህ ታዳጊ በጣም ሀብታም መሆኑና ይህ ሁሉ ገንዘብ ከየት እንደመጣ ሲያውቅ ምን ይሰማው ይሆን? ገንዘቡን እንዴት ይጠቀሙበት ሲሆን ሰላም